ይህ አዋዜ ሰበር ነው። እዚህ ኢትዮጵያ ደቡብ ክልል ጂንካ ከተማ ውስጥ የሄሞራጂክ ፊቨር በሽታ መከሰቱን የኢትዮጵያ ጤና ጥበቃ ሚኒስቴር ማስታወቁን ፋና ብሮድካስቲንግ ኮርፖሬት ዘገበ። ሚኒስቴሩ ወቅታዊ የጤና ጉዳይን አስመልክቶ ባወጣው መግለጫም ከአጋር አካላት ጋር በመሆን አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን እያከናወነ ይገኛል ብሏል። በአሁኑ ወቅት በደቡብ ኢትዮጵያ ክልል ጂንካ ምንነቱ በመረጋገጥ ላይ ያለም የሄሞራጂክ ፊበር በሽታ መከሰቱን የቅኝት መረጃዎች ማመላከቱን አስታውቋል። በበሽታው እስካሁን ስምንት ሰዎች መጠርጠራቸውንም አመልክቷል። የሞቱ ስለመኖሩ አልገለጸም። ሚኒስትር የበሽታው መንስኤን ለማወቅና ተጨማሪ ስርጭትን ለመግታት እንደዚሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ መሆኑን ጠቁመዋል። ፋና ብሮድካስቲንግ እንደዘገበው ተጨማሪም የማህበረሰብ ቅኝት የንክኪ ልየታ በህሙዋን ወይም በዚህ የተጎዱ ሰዎች ከጤነኛው ጋር እንዳይነካኩ ለማድረግ